አጥፋልኝ ካሜራውን፣ አልፈልግም በቃ ልኑርበት ህይወቴ። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ባላችሁበት ሰላምና ጤናውን ፈጣሪ ብዝት ያድርግላችሁ። በጣም ጠፍቻለሁ። እኔ በበኩሌ ቤተሰብ በጣም ይቅርታ በጣም ይቅርታ። በእውነት ትንሽ አለመመቻቸትም ነው። በዛ ላይ ደግሞ ቪዲዮ እንድንሰራ ትንሽ ፍቃድ ተከልክለን ነበረ። ምክንያቱም ታውቃላችሁ ኬዙን በዛ ኬዝ ምክንያት ብዙዎች እያዩ ነገሩ ከእናንተ ቪዲዮ ከለቀቃችሁት በኋላ ነው ያ ነገር እንደዚህ እነሱም የሆነ መፍትሄ እያገኙ ያሉት ምናምን በሚለው ትንሽ በዛ ምክንያትም ተከልክለን ነበር። ግን ከሆነ ጊዜ ጀምሮ ፍቃድ ተሰጥቶናል። ግን እኔ አልተመቸኝም ነበረ እየተመላለስኩ ብዙ ነገር ነበረና ማስተካከል የነበረብኝ ቤተሰብ፣ በዚህ አጋጣሚ በጣም ይቀርታ። አሁን ግን ተመልሼ መጥቻለሁ በጣም ናፍቃችሁናል። በጣም በጣም በእውነት በጣም ነው የናፈቃችሁን። ቤተሰብ እና ሁሉ ሰላም ነው፣ ሁሉ አሪፍ ነው። አሁን ላይ እኔ እንዳለሁበት ሁሉ ፈጣሪ ይመስገን፣ ከእናንተ እርዳታ ጋር እኔም አሪፍ ላይ ነኝ። እና ቤተሰብ አብዛኞቻችሁ ደግሞ ሄኖክ እንዴት ነው፣ ሄኖክ ተሽሎታል፣ ምናምን እያላችሁ ነበረ። እሱም ያው አንድ ላይ ነው። ቪዲዮ እንትን እንዳንል ተከለከለው። ግን አሁን ይሄና እንዴት ነው የሚለውን ነገር አብረን ያለን በማላችን ትንሽ የሆነ ነገር ሰምቻለሁ፣ ግን እሱ ነገር ምንም ይህን ይል ይገድበኛል ብዬ አላስብም። እና ቤተሰብ ይህ ያለበትን ነገር አብረን እና ያለን ሁሉ ሰላም ነው። እኔጋም እሱ ጋም ተችሎታል ብዬ አስባለሁ። ብዙ ጊዜ ብሪ አይደለም ከሆነ ጊዜ ጀምሮ ማስተካከል ስለነበረብን እየተሯሯጥኩ ነበረን ይም ለሱም ስለዚህ ቤተሰብ ዛሬ ሄና ያለበትን ነገር አብረን አሳያቸዋለሁ። ሄና እንዴት ነው የሚለውን አብረን ሄደን ጠይቋለን ማለት ነው። እሱ ከኔ ጎን ነበረ፣ እኔ እንትን ሲለኝ ነበረ፣ ትሪት ሲያረገኝ ነበረ። እኔም በቻልኩት አቅም ደግሞ እሱን ትሪት እያረኩት ነበር። ከጊዜ በኋላ ነው ትንሽ አለመመቻቸትም ሊሆን ይችላልና ያ ያ ነገር ተፈጠረ። ቤተሰብ አሁን ግን ይሄና ሄደን ጠይቋለን፣ አብረን እንሁንና፣ በጣም ነው የናፈቃችሁ። በዛ ላይ ደግሞ ይሄ ቪዲዮ እንደ አዲስ ነው እንትመለውና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮፒ ሊንክ ብታረጉኝ በጣም ቤተሰቦች ጋር እንዲደርስ ቤተሰቦች መጥቻለሁ ለማለት ማለት ነው። ይሄን ጋር አብረን እንሄዳለን። እስከ መጨረሻችን አብራችሁን አዲስ የሆናችሁ ሰብስክራይብ ያደረጋችሁ አብረን ቤተሰብ ቤተሰብ ደርሰናል። ያው ትንሽ ነገርን ብታሸማግተናል ቤተሰብ ስለሆንኩኝ እንግዲህ ከፍቼ የገባት ቤት ያለ ይመስለኛል። የተማ ሄድም ሄኖክ ነው፣ ሄኖክ እኔ ነኝ። እንዴት ነህ አብርሃም? ምን ፈልገህ ነው የመጣኸው? ምን እኔ ምንም አልቀለድኩም። አብርሃም ምንድን ነው የፈለግኸው? መሞቴን ልታረጋግጥ ነው የመጣው? አላስ አስገባም፣ ዞር በለው! ነው ወይስ ልትሰብረኝ ነው የመጣኸው? ምንድን ነው ፍላጎትህ? ምን በር እየዘጋብኝ ነው? አዎ እየዘጋብህ ነው፣ አላስገባህም። ሰውዬው ያማል። እንደ አብርሃም ከኔ ጋር ጸብ ነው የፈለከው? በቃ ላይ ናውራኝ። አይደለም አላውራም። ምንም ነገር የለም ነው ወይ? ልታረጋግጥ ነው? ምን ብዙ ነገር እያወቅሁ አቅብሬ ነው የመጣሁት። ዝም አልፈልግም። ተረጋጋ። እግዚአብሔርን ተረጋጋ። እኔ ውሻ አይደለሁም። እዘጋብሃለሁ እኮ። ምንድን ነው የምትል? ፍላጎት ልታረጋግጥ ነው ነው ማን በሰላም መኖር ነው። እኔ ቤተሰብ ሄኖክ እንዴት ነው ምናምን ብሎ ስለመጣ ነው እንጂ ምን፣ ብዙ ነገር የሰማሁት ነገር አለ። ተረጋጋ። አክብሬ ነው የመጣሁት እንጂ ብዙ ነገር አውቃለሁ እኔ እራሱ ማለት ነው እኮ በቃ የምታውቀው ነገር ካለ ያማር እንደ ሰውዬው ነገሩ በሽተኛ ብትሆን ነው እኔ ብዙ ነገር እያወቅኩ ነው። እንትን በሽተኛ ነኝ። እሺ ተወኝ በቃ በሽተኛ። ለማንኛውም መርዝ አርጋ በመጣረዝ ነው ሰድልኝ። በስመ አብ ነው ነው መርዝ። እንዴት ነው የማደርገው? አንተ ስታሰበው ለምንድን ነው አውራ፣ ቤተሰብ እናውራ። እኔ ጋርም እኮ የደረሰ ነገር አለ፣ ስለደረሰ ነው አይደለ? በቃ ተውኝ አብርሽ፣ አንተ ያረከውን አታውቅም። እኔ ምን አርጌ ነው ችግር የለም እኔ ምን አርጌ ነው፣ ምን አርጌ ነው። አንተ ኮ እኔን ያረከኝ፣ ገባልኝ አይደል? እንዳለ ገብቶኛል። ቴክስት ገብቶልኛል ኦቨር እራስን ለምን ጻድቅ ታደርቃለህ? እኔ እኮ ሁሉንም ነገር እንዳልተፈጠረ አርጌ ላውራ ነው የመጣሁት። አሁን ቆይ ታክ። በሕግ አምላክ፣ በሕግ አምላክ፣ ራስን ጻድቅ ለማድረግ ነው ክርሽ። ሰው ግን አክብሬ ነው የመጣሁት። እኔ እንትን አያስበን። እኔ አሞሀል ብዬ ነው የመጣሁት። አክ ከዚህ በላይ ብትሆን ደስ ይለኛል። እንዲያውም እንዳደረከኝ ማለት ነው። እኔ ማዘርዬ ማዘር ውጣልኝ! በሕግ አምላክ ውጣልኝ! ውጣልኝ! አይ ነው እንዴ አንተ ከደ ውጣልኝ! አይለኛ ነው በቃ አንተ ያደረከኝ አይብስም። አክብሬን ሁሉንም ነገር ትቼ እኮ ነው የመጣሁት ምንድን ነው ምንድን ነው እኔ ካንተ የባሰ ነገር ያደረኩት ምንድን ነው አይ ቀና ብላ አውሪኝ በቃ አንተ መርዝ ገደል መግባት ይችላል መርዝ ያደረኩት ነገር የለም እኔ እንዳደረከኝ አልሞትኩ ሙት ምንድን ነው? ፉክፉ ሰው ነህ አቶነ ውጣልኛ። በህገ አምላክ ውጣል። እኔ ጋዛም የፈለግከ ጣለ ውጣለሁ። በቤትህ እንዲያቱን ግን አክብሬ ነው የመጣሁት። እግዚአብሔር ያደረግኸኝ ነገር ከዚህ ብሰል፣ እኔ ብዙ ነገር ታግሼ ነው የመጣሁት። ብዙ ነገር ማለት ነው፣ ብዙ ነገር ግሬዱሁም እውነቱ፣ እኔ ብዙ ነገር ታግሻለሁ፣ ማለት ብዙ ነገር ደርሶኛል፣ እሱ ጋ እንደደረሰው ማለት ነው። ምንድን ነው የምትለኝ? እኔ እኮ አንተ ምንድን ነው የምትለኝ? አንተ ሰው ያከብራ አታውቅም እንዴ? ስትከበር አታውቅም እንዴ? አይደለም፣ ቆይ ስትከበር አታውቅም። እኔ ብዙ ነገር አሳልፈናል ብዬ ነው። ብዙ ነገር አሳልፈናል ብዬ ነው። ስለነበረን ጊዜ ነው እንትን እኔ አንተ ቤት መጥቼ ላወራ ነው እንጂ ልመታ አይደለም የመጣሁት። እኔ እኔ ለ እኔ ለምን ዳነ፣ እንዴት ነው ለምን ዳነ ማለት እኔ